ሰላም እንደት ናችሁ? መገናኛ ሸዋችን ጀምሯል። እንግዲህ በመገናኛ እየተገናኘን የወድ የወዳችን የምንጫወትበት ፕሮግራማችን ነው። በዛሬ መገናኛ ፕሮግራማችን አንድ የድሮ ቆንጆ አክተር አሁን ደግሞ ከፊልም ኢንዱስትሪው በሙሉ የጠፋች ከዛስ ሊዱ አብራናለች ዛሬ ሊዱ እንኳን ደህና መጣሽ። ሰላም በረጅም ጊዜ ስላገኘች በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ረጅም ጊዜ ከኔ ጋብቻ ሳይሆን አይ ቲንክ ከፊልም ኢንዱስትሪው ሙሉ ለሙሉ ጥፍት ያልሽብን። መጀመሪያ ያው ሁላችንን የሚያጠፋን ኮሮና ነበረ። ከኮሮና በኋላ ደግሞ ልጅ የሚባል ነገር አለ አለ። እስኪ ለተመልካቾቻችን እንድናስታውሳቸው በደምብ አጠፊባቸው፣ ማክ ግን ደግሞ እንዲያስታውሱ በደምብ የመጀመሪያ ፊልምሽ ምንድን ነበር? የመጀመሪያ ፊልም ስስት ነው ሰው ነዘረኝ። ሄውርስሰት በጊዜው ቆንጆ ሙቪ ነበር፣ በጣም እድለኛ እንደመጀመሪያ ምንም አይነት እውቀት ሳይኖረኝ ገብቼ ነው የሰራሁት። ግን በጣም ቫይራል ነው የወጣሁት። በጣም ደስ የሚል ፊልም ነበር፣ ቆንጆ ነበር። አዎ እንግዲህ፣ ቆንጆ ጥሩ ጊዜ እንደሚኖረኝ ተስፋ አደርጋለሁ። እስኪ ለምን ሀብለን አንጀምርም? እስኪ ከውልደትሽ ካስተደረግሽ እንጀምር። እስኪ የተወለድኩት እዚሁ አዲስ አበባ ነው። ያው እንደ ማንኛውም እንደ ማንኛውም ግለሰብ ተወልጅ አድርጌ እንደማንኛውም ያው እንደ አበሻ እናትና አባት እንዳለው ሰው እየተቆጣሁ እየተገረፍኩ ያደግኩኝ ሰው። መቁጣት መገረፍም አለ። አዎ ለዚህ በቀውት በዛ ነው ነው ምት እኛ ቤት ትንሽ ማለት እንትን ህግ ይበዛ ነበረ። ብዙም አሁን እኔ የጨዋታ ታሪክ የለኝም። ስትሪክት ቤተሰብ አዎ አሁን ሰው ሲያወራ ምናምን እንደዚህ ተጫውቼ እንደዚህ አድርጌ ምናምን ሲል እቀናለሁኝ። ብዙ የጨዋታ ስቶሪ የለኝም። ትንሽ ይሆናላል ከግቢ እንዳንወጣ ምናምን ተደርገን ነው ያደግነው። ግን ከዛ በኋላ ደግሞ ልክ ጊዜው ሲሆን ደግሞ በጣም እንደፈለግን እንድንኖር ነው የምንለቀቀው። መተዋወቁን እሺ ብለሽኝ፣ ይህን ዘዴ ብንጠቀም ን ችግር አለው። እኔ በስራዬና በማንነቴ የማፍርሰው አይደለሁም። እሺ ሌላ ማንነት ይዤ ቤተሰቦችን መተዋወቃበል የት አካባቢ ነበረ የተወደሱ መካኒሳ ቁሮይ መካኒሳ በጣም አሁን ከዚህ ላይፍ በኋላ ጅጅግ ሄደሽ እንደነበር አውቃለሁ አሁን ከዚህ ስትሪክት የሆነ ቤተሰብ አልፈሻ ከዛ ቀጥታ ወደ ጅጅጋ ሄደሽ እስኪ ጅጅግ የነበረችው አን ሞመንት አስታውሽ ጅጅጋ ዩኒቨርሲቲ ነው የሄድኩት እኛ በሄድንበት ሰዓት አላለቀም ነበረ ያው ዩኒቨርሲቲው አልቋል፣ ግን ይሄ አጥሩ ምናምን አላለቀም ነበር እና በጣም ቻሌንጅ ያደርግ ነበረ። በጣም አቧራ ነበረ እና ስንሄድ ምናምን እንደዚህ ሻርፕ እንደዚህ አድርገን ነው የምንሄደው፣ ይሄ ፊታችንን ምናምን ማለት ነው። እኔ ደግሞ አይን ኤለርጂ ነበረብኝ እና በጣም ያስቸግር ነበረ። ግን ደግሞ በጣም ብዙ ደስ የሚል ጊዜ ያሰልፋቸዋል። በጣም ከጅጅ ጋር ስትመለሱ የወላችሁን ቤተሰቦች በከፊት እያጠቡ ነበር የሚያስገቡት አሉ አትለዩ ማዋራው ጭንጫታ ሰብቼ ነበር። አመዳም ነበር። ቆንጆ ቆንጆ መንቱን እስቲ ያሳይን። አሁን ለምሳሌ እዚህ በጣም በስትሪክት ቤተሰብ ስለነበር፣ እዛ ስቴጅ ሙሉ ፍሪ ደግሞ ነው እንደ ፍለግሽ ነበር የምትሆኙ። እስቲ ያን ነገር እስቲ እሱ ደስ ይላል። ይሄ አንዳንዴ ተይዘህ ማደግ ስነስርዓት እንዲኖር ነገሮችን እንድትፈራ ና እንድታመዛዘን ያደርግሃል። እዛ በጣም አሪፍ ጊዜ ነበረ። ተማሪዎቹ ደስ ይሉ ነበረ፣ አብረውኝ የዶርሜቶቼ ሁሉም በቃ ደስ ይሉ ነበረ። ስፔሻሊ ደግሞ የጅጅጋ ሀገር ሰው በጣም ነበረ የሚወዱን። በጣም ሁሌ ርበን ይመስላቸዋል፣ እና ሬስቶራንት ሄደን በወራንዴ በወራንዲ ሲላክልን ማለት ነው። ሬስቶራንት ሄደን ምናምን ስንበላ ሁሌ ተከፍሏል የሚባለው እና ሁሌ መቶብር ወይ ሁለት መቶ ብር ይዘን እንሄዳለን፣ ግን ተከፍሏል። ማን እንደከፈል አናውቅም። ግን ሁሌ ይከፍሉልሃል። ይሄ መቶ ብር አለች ሁሌ እናንተ ጋር ሁሌ ያለች፣ በቃ መታወቂያ ነው የምትመስለው። አዎ የትም አትሄድም። እና በጣም ነው ደስ የሚሉት። ይሄ ይረባችኋል፣ ምናምን ብለው ስለሚያስቡ ነው መሰለኝ፣ ሄዱ ነው፣ አላውቅም። እና በቃ በጣም ነበር የምናሳዝናቸው እና በጣም የፍቅር ሀገር ነው። በጣም ነው ደስ የሚሉት። ቤታቸው ስትሄድ እንደፈለክ ነው፣ በል ተጠጥተህ የምትወጣው በጣም ነው ደስ የሚሉት። በጣም ማለት ውስጣቸው ምንም የለም በቃ ይሄ አንተም ልጃቸውም እኩል ለበቅ ቤታቸው እና በጣም የሚገርም ሰውነት ያየውበት ሀገር አይደል። እዛ ግን አንድ አመት ብቻ የቆየሽው ጅጅጋ ውስጥ ለምንድን ነው? አይኔ በጣም ያመኛል። ከልጅነት ጀምሮ አለርጂ አለብኝ እና እዛ አቧራው፣ ፀሐዩ በጣም እንትናለኝ በጣም ሲሪየስ ሆነብኝ እና ወደዚህ መጣሁኝ። ከዛ እዚህ አዲስ አበባ ዩኒቨርሲቲ ጆርናሊዝም ኤንድ ኮሚኒኬሽን ደግሞ ቀጠልኩኝ። እዚህ ደግሞ ተቀጠለ። ያችን የመሰለች ሀገር ጥለሽ ይህ ደርሻ ተመለሽ አይኔ በጣም እንትን ሆነብኝ፣ ሲሪየስ ሆነብኝ እና ያው ከአይን የሚበልጥ ነገር የለሽ፣ ሁሉ ነገር በአይኔ ነው የማየው ብለሽ ከዛ ተመለስኩኝ፣ እዚህ ቀጠልኩኝ ማለት ነው። እንዴት ነበር አዲስ አበባ ዩኒቨርሲቲ? አዲስ አበባ ዩኒቨርሲቲ የኛ ያው አቡነ ጴጥሮስ ካምፓስ ነው የነበርኩት እሱንም ሁለት ዓመት ነው የተማርኩት። ከዛ በኋላ ኒሞኒያ የሚባል ህመም አመመኝ በጣም እና አንድ ዓመት ምናምን ከቤት ነበረ አላረኩም። በአጋጣሚ ነው የሆነ፣ ቀረፃ ነበረኝ ፊውቸር ፓርክ የሚባል ከዛ እየተቀረጽኩኝ ዝናብ፣ በጣም ሀይለኛ ዝናብ ዘነበ። ከዛ ሀይለኛ ፀሐይ ወጣ። ከዛ ዝናቡ ሲዘንብ አርፈን ነበር ከቀረፃ ልክ ፀሐዩ ሲመጣ ቀጠለን ማለት ነው። ከዛ የሆነ ይሄ እንደ ጉንፋን ምናምን የሚያፍነ ምናምን ነገር አለ እንደዛ ራሴን አመመኝ አላበኝ ምናምንም። ከዛ በቃ ነገ እንቀጥላለን ተባብለን ሄድን ሄድኩኝ፣ ወደ ቤት ቢገባው በጣም አመመኝ። ሆስፒታል ሄድኩኝ። ከዛ አንድ አመት ሙሉ ከቤት አልወጣሁም ማለት ነው። አዎ ያቺ አንድ አመት ላግነች በጣም ማለት ብዙ ህይወቴን ይዝረብል አድርጎብኛል ነው በቃ። ከዛ ከትምህርቱ ወጣሽና ወደ ስራ ህይወት ገባሽ። ከዛ አንድ አመት ትንሽ እንኳን አታፍ እስቲ ወደ ፊልም እንዴት ገባሽ? ከዚህ በኋላ ከዚህ በፊት ነው የገባሁት። ፊልም ላይ ጓደኛ ያለች እና እሷ ፊልም መስራት ትፈልግ ነበር እና ካስተደርጋ ሄድን ማለት ነው። ካስት ልትደረግ ስንሄድ እኔም በአጋጣሚ አዩ። ከዛ ካስ ታረጉዛን ሰራላል። ስለዚህ በሰበቡ ተብሎ አንቺም ገባሽ በእግረ መንገድ እግረ መንገዳችንን። እሺ እንዴት ነበር ኤክስፒሪያንሱ? መጀመሪያ እንዴት አገኘሽው? አጀማመሩ በጣም ሳነፍ ነበርኩኝ። ማለት ሲሰራ ይቻል አቅም እንዴት ስክሪፕት እንደሚነበብ አላቅም። እንደ ጋዜጣ እንደ ባግራውንዱ ምንም ነገር የለሽም፣ ቀጥታ ነው ያገኘሽው? አዎ ምንም የለኝም። አንብብ ያሉን አነበብኩት እና አልገባኝም። ለምን ስክሪፕት የሚነበብበት አነባበብ እና ያው አንተ ታውቀዋለህ በደምብ፣ እንደ ጋዜጣ ወይም እንደ መጽሔት አይነበብም። ከዛ አንብቤ ሄድኩኝ። ያው እንትን በሉልኝ። ከዛ ልክ እንደዚህ አሁን እዚህ እንዳለ ነው ማለት ነው ሰው ተዘጋጅቷል፣ ምናምን ጸጥ ተብሏል ምናምን አክሽን ሲባል እና ይሳቀ ይመጣል አልቻልኩም። ጠዋት ጀምረን ሁለት ሰዓት ይሁን አንድ ሰዓት ጀምረን እስከ ምሳ ሰዓት ድረስ እስቃለሁ። ኪሳረን የሆነባቸው ከዛ መጨረሻ ላይ ሁሉም በቃ ድክ ማላቸው እና ምሳን ብላ ምናምን ተባለ። ከዛ አብረኝ የምትሰራ ሌሊ የምትባል ጫለች ነፍሷን ማለት እና አሁን በህይወት የለችም። እሷ ቁጭ አርጋ መከረችኝ። አሰዙምሽም የሁሉ ሰው ቆሞ አንቺን እንደዚህ የሳቅሽ ምንም ያስቅ ነገር አለሁም እና ምናለች ታቆ ይ ቁጣም ምክርም አንድ ላይ ተናገረችኝ። እሺ ያልኩኝ ከዛ በኋላ ሳቅ የለም ምን ይለም ሰራውኝ። ፍፄ ደግሞ ፍፁም ካሳሁን ነበር ዳይሬክተሩ እና ምንም አያሳቅቅህም አይቆጣም በቃ እንደፈለክ ነው የምትሆነው። ፍፄ ጋር ስትሰራ በጣም እድለኛ ነኝ ከሱ ጋር በመስራት ከዛ ሰራሁት። ከዛ ፊልሙ በቃ በጣም ሰክሰስፉል ሆነ ማለት ነው። ከዛ በኋላ ነው ኢንቫይሮመንት አወቅሽው በደንብ። አዎ ከዛ እንደውም ቀረፃኔ ሳይኖረኝ እራሱ ይሄድ ነበረ ለማየት ለማወቅ ማለት ነው። እነሱ ጋር ቀረፃ ሳይኖረኝ ዝም ብዬ እየሄድኩኝ ምናምን የተወሰነ ትምህርት አገኘው። ከዛ በኋላ በራሴን ደግሞ በማንበብ እና ፊልም በማየት አስተማርኩኝ ማለት ነው። በጣም ደስ ይላል። ከዛ ሁለተኛ ፊልምሽ ነበር ነበር ከዛ በተከታታይ አራት አምስት ሙቪ በተከታታይ በጣም በተከታታይ ያለኝን መቼም ቢሆን አረሳው በጣም ወደድሽው ሁሉንም ተወደዋለ፣ ግን በጣም መውደው ስስትን ነው። ምክንያቱም አንደኛ ከሰው ጋር ያስተዋወቀኝ ስራውን ያስተዋወቀኝ ስስት፣ ሁሉም ሰው ሁሉም ሰው የሚመሰክርለት ሙቪ ይመስለኛል። ሁሉም ሰው አይቶት ሁሉም ሰው ወዶት ያየው ሙቪ ነው። ውይ፣ በጣም አንቺንም ከህዝብ ጋር በደንብ ያስተዋወቀሽ ስራ በጣም እንደዚህ ምናምን እያልኩ ነው የዝናን እንትንም አቅሽበታል። ሰው በደንብ ሲያቀሽ ዝነኛም እንድትሆን ያደርገሽ ይመስለኛል። ልጅ ዳ ምናምን እንትን የሰራሽ ልጅ ምናምን ሲባል ደስ ይላል። የሆነ ደረጃ የደረስክ ይመስላል። ገና እኮ እየጀመርክ ነው። የመጨረሻ ሙቪሽ ምንድን ነው? ቤቴ ሚስቴ። አሁን ከአንድ አመት በፊት ተማሪ ቆሙ ነው ያለ ቅድስት። ባለፈው ተቀመጥኩ ስትለኝ እኮ ህጎ የተሻረ መስሎኝ ነው። ከዛ ፊት ታቆምሽ ነበር ከዛኛው አመት በኋላ ይሄ አራት አምስት ሙቪ የሰራሽበት አመት በኋላ፣ ስንት ጊዜ ያቆየሽ ተርኪ፣ እዛ ነበርሽ። ለስንት ጊዜ ቆየሽ እዛ? ይመላለሳለሁ እንጂ ብዙ ጊዜ ቆይቻለሁ። ከአምስት አመት በላይ ስድስት አመት። ወደ ሌላ ፕሮፌሽን ቨርታረ ከፊልሙ። እንዴት ነበር እዛ የነበረው ቆይታሽ? አሪፍ ነበረ። ህይወትን ታምሬበታለሁ። ኑሮን ችግር ወደ ሙቪ አለም የገባች ያለች አንድ ሴት እውቅና እየመጣ ያለ ሰው እያወቃች ያለች ሴት ከዚህ ፕሮፌሽን ወጥታ ደግሞ ሌላ ስራ ውስጥ ለመግባት ካመመኝ በኋላ አስጠላኝ። ይሄ የሆነ ውስጥ የሚደብረው ነገር አለርለ እና በቃ ሁሉ ነገር አስጠላኝ እና ትምህርቴን የማቋረጥኩት እዚህ ሀገር መኖር አስጠላኝ። እዛ ወጣሁ። የሆነ ሀገር ከሄድክ ቶሎ አይለቀም። አዎ ያው እመጣለሁ እሄዳለሁ ምናምን ስለነበር ነው እንጂ ከእዛ እዛ ቆየሁኝ። ከእዛ ሙባራ እኮ ምን አይነት ስራ ሰራሽ? እዛ አራት አምስት አመት በጣም ብዙ ነው። እስፔሻሊ ሰው ሀገር አይጠየቅም። ሰው ሀገርም ስራ ምን ፈልገው? አዎ ሴል ሰርቻለሁ። ልብስ መለካት የሚባል ስራ ሰርቻለሁ። ሱት እንትን ውስጥ ያው ትርኪ የሱት አዎ ግን የእኔ የነበረው ሆልሴል ቤት ነው። እና ልብስ መለካት ነው ስራዬ ማለት አሁን እናንተ ስትመጣ በብዛት ወንዶች ናቸው እና የአፍሪካ ሀገር ዜጋ ምናምን ያላቸው ናቸው። እና ልብሱ ተለብሶ ምን እንደሚመስል አያውቁትም። ስለዛ ሀምሳ ልብስ ምትለኪ ካልከኝ ካልከ ይለካሉ። የለካው አሳያለሁ። ራስሽ ነሽ እንደ ልብሱ የምታደረጊው እኔ ራሴ አሁን ለምሳሌ ስራ እንደገባውኝ አዲስ የተመረተ ልብስ ለብስ ይቀመጣል ልክ እንደ ሞዴል አንቺ ላይ ነው የሚለብሰው ልብሱ። ከዛ አንተ ደግሞ አሁን መርጠህ፣ ከዛ ሆልሴል ቤት ነው ያለ አንድ ሰው ረማ ይሸጥ በብዛት ኤክስፖርት ነው የሚሆነው። ስለዚ ልብሱ ምን እንደሚመስል አንቺ ላይ ነው የሚታየው ማለት ነው። አመት ተህ ትሰጠኛለህ እየለበሱ እየለካው አሳያለሁ። ሱቶች ናቸው አይደለም የሴት ልብስ የሴት ልብሶች። ስለዚህ አምስት ዓመትሽን ሽን በእንደዚህ አይነት ጉዳይ በቃ ብዙ ነው ጠቅለሽ መጣሽ። አዎ ከዛ ንግድ ጀመርኩኝ ከዛ ፊት ግን ወደዚህ ያመጣ ነበረ ልብሶች ምናምን እያመጣው የሚሰራ ነበር ከቱርክ ወደዚህ ከዛ ወደ ፊልም ትመለሽ ከመጣሽ በኋላ አንድ አንድ ፊልም አሁን ወደዛ ነው ወደ ፊልም እና ወደ ዶሮ ወደ ዶሮ ፍቅር ሲት እንዴት ነው የሚያደርገው ፍቅር ሲት ልክ እንደሆኑ ንባብሽን ያስተውሽ ነው

ድሮ ማለት ነው። አዎ ከዛ ቤት ያው እንደማንኛውም ሰው እሰራለሁ። በጣም ተጭነው አላሰሩኝም፣ ቤት ግን ሰራ ነበረ። ከዛ በኋላ ግን በራሴ እርሊ ነው የወጣሁት። አላልኩም ከቤት በራሴ ነው ምግቦችን የምሰራው። ጫንጓራይን በጣም ስለሚያመኝ የውጭ ምግብ ብዙ አልበላም። ቤት ያለ ምግብ ነው ጤና የሚሰጠኝ። እና በራሴ ቤት የተለማመድኩት ምግብ መስራት በብዛት ማለት ነው። እና ለራሴ ይሰራሉ። ከጣፈጠኝ ወይም ካልጣፈጠኝም ምን አርጌ ምናምን የምትለው ነገር አለ። እየተመራመርኩ ዶሮ ደግሞ ሰው ቤት ሲመጣ ሰርቼ ያው ዶሮ ብቻን አይበላም፣ ጓደኞች ይመጣሉ ይበላሉ። ከዛ በቃ ዋው ምናምን ሲሉኝ ሞር በጣም ፈለግኩት፣ ገባ በጣም መስራቱን ፈለግኩት። እና ዩኒክ እንዲሆን ቴስቱ ይሄ የእናቶቻችንን የድሮ ጣም እንዲኖረው አድርጌ መስራት ጀመርኩኝ። ከዛ ለምን ወደ ቢዝነስ አትቀይር ሁሉም ሰው ሲለኝ ፋይናንስ ብዬ አወጣት ነው። ቀላል ስራ አይደለም፣ ዶሮ ዶሮ። አሁን ከኛ ምግቦች፣ ከአበሻ ምግቦች ዶሮ በጣም ከባዱ ምግብ ይመስለኛል። በጣም ኢቴክስም ብዙ ታይም አይደል? ረጅም ሰዓት። አዎ፣ ስፔሻሊ ብዙ ማጠብ፣ ብዙ ነገሮች በጣም ጊዜ ይፈልጋል። አዎ፣ ዶሮ ንጽህና ይፈልጋል። አዘገጃጀት ሲጀምር ጀምሮ ገና የምትጠቀማቸው ማቴሪያሎች ከበርበሬ ጀምሮ ከቅመም ጀምሮ በጣም ንጹህ ነው የሚፈልገው። ምን ቅመም ትጠቀማለሽ ልትለኝ መሰለኝ። ትንሽ ቆይታ ምን ስትዬ በሽታ አብሽ ላይ መጣልሽ ግን ባለፈ ቦታ ሚያክም ቤት ሄጃለሁ። ታዲያ እንደ የጠንጓራ ባክቴሪያ እና አንቺ ታዘዘው ነበር በምን አስታውሽ ነው እሱን እና ብታስታውሽ ኖሮ ልታዢላቸው ነበር እኔ በዚህ ብቻ አልቆምም። ኢንተርናሽናሊ ብዙ ሬስቶራንት እንደሚኖረኝ አውቃለሁኝ። መጀመሪያ ግን ያው ይሄ ስለሆነ ማለት ነው፣ እና ያ ድካሙ መጨረሻዬን ስለማቀው ምንም አይመስለኝ፣ ደስ ብሎኝ ነው የምሰራው። በጣም አሪፍ። እስኪ ልጅ እንዳለሽ አውቃለሁ። እስኪ ስለ ልጅ ሻጫዎች፣ እንዴት ላይፍ ቢውል ተደረገ፣ እንዴት ልጅ መጣ ነው እንዲቴል፣ አይደለም ያችን ፕሮሰሰር ሳይሆን ልጅ ደስ የሚል ነገር ነው። መጽሐፈ መዝሙር ይባላል እንጂ ሶስት አመት ከስድስት ወር ይሆኗል። እሱን ካገኘው በኋላ የህይወት እይታይ ነው የሚባለው ተቀይሯል። ማለት ብቻህን ስትኖር እና ከልጅ ጋር ስትኖር የሚመጣበ ኃላፊነት አለ፣ ፍቅር አለ ማለት እናቴን ሁሉ አመስግኛ ታቃለሁ። ቴንክ ዩ ብያ ታቃለሁ። ምክንያቱም ልጅ ከባድ ልጅ ማሳደግ ከባድ ነገር ነው። በጣምም ደግሞ ህይወት ላይ እግዚአብሔር ሰጠኝ የምትለው ደግሞ ብቸኛ ነገር ቢኖር ልጅ ነው። እዚ ሁለት በጣም ደስ የሚል ህይወት ከልጅ በኋላ የህይወት ትልቁ አቺመንት አንደኛው ልጅ ነበር። እሱን እግዚአብሔር ሰጠኛል። ይቀጥላል

አሁን እጅ ላይ አንድ ስክሪፕት አለ። የራሴ ፕሮዲውስ አደርጋለሁ ብዬ ያሰብኩት ተከታታይ ነው። ስምንት ክፍል ብቻ ወይም አስራ ሁለት ክፍል ለሚሆነው እሱን እሰራለሁ ብያለሁ። ያው በዚህ አመት እንጀምረዋለን። በሚቀጥለው አመት ለጌታ ይወጣል ብዬ አስባለሁ። ፕላን ነው። ስለዚህ ድጋሜ ወደ ፊልሙ እየተመለሽ ነው? አዎ። ጠፋሽ በትል ተካክሽ ነው እንዴ? በደምብ በስምንት ኤፒሶድ ከተጀመረ ቀስ እያለ ደግሞ ወደ ፊልሙ ኢንዱስትሪ ስትመለሽ ምን አገኘሽበት? ምን ለውጥ ነበረው? ስመለስ ወደ ፊልሙ መጀመሪያ ኮሮና ነበርና የዩቲብ ፊልሞች ነበር የሚሰሩት እዛ ላይ ነው የመጣሁት። እና እኔ ሲሄድ የነበረው የሲኒማ ፊልም ነው። ሲኒማ እና ዩቲብ የሚባል አልነበረም አልነበረም። ስመለስ የዩቲብ እና የሲኒማ ያገኘት እና መጀመሪያ ምንም መውቀቱ አልነበረኝም የዩቲብ ፊልሞችን ሰርቻለሁ የተወሰነ ሰርቻለሁ። ቴሌቲቪ ደግሞ ምክንያቱም ምን ይመጥቻ ሎቲ ነበር ምስሌ አንደኛ ቴሌ ቲቪ መጥቷል። አሁን ቴሌቲቪ አቅም አላቸው ብዬ አስባለሁ። አሁን ስንሰራ ታውቀዋለህ፣ ካንተ ያን ያህል በቂ ገንዘብ ተከፍሎ አይደለም የምትሰራው፣ ለሙያ ካለ ፍቅር አንጻር ነው የምትሰራው። እና እዛ ላይ ኢንቨስት የሚደረገው ራሱ ራስ ላይ ኢንቨስት የምታደርገው ራሱ በቂ ላይሆን ይችላል። ገባ እና አሁን ግን ይሄ ባለሙያው የሚካስበት ጊዜ እየመጣ ይመስለኛል። አሁን ቴሌቲቪ ያለ አሁን እንደሱ አይነት ሌላም መምጣቱ አይቀርም። ገባ ደግሞ የድራማዎችም የምንም እንደዚህ እያለ ይቀጥላል እና ስፔሻሊ አሁን ላይ ስልካችን ላይ ስለሆነ እጃችን ላይ ስለሆነ የምናየው እንደዚህ አይነት ነገሮች በጣም ሞር ፕሮፊታብል ይሆናሉ ብዬ አስባለሁ። ካምፓኒው ደግሞ ፕሮፊታብል ሲሆን ወደኛም ይመጣል ገባ በደንብ በቂ ክፍያ ተሰጥቶ እንደምትፈልገው በምትፈልገው ደረጃ ሁሉም ባለሙያ አዎ መስራት ይችላል። እኛ ሀገር እኮ በሳ አሁን የፊልም ስኩል እኮ የለም። በሙያ አለ የተወሰነ ነው። ኖ አሁን በዩኒቨርሲቲ ደረጃ የለም የፊልም ትምህርት ቤት ቲያትር ነው ያለው። በማሳስ ደረጃ አሁን አዲስ ዩኒቨርሲቲ ጀምሯል፣ ተጀምሯል አላቅም ነበር። እና እስከዛሬ ግን አልነበረም። ሳይማር በዚህ ልክ እየሰራ ያለ ሰው ነው ያለው። ገብቷል አይደለ? እራሱን በራሱ እያስተማረ ሲኒማቶግራፈር ብትለው ራሱን በራሱ ነው የሚያስተምረው። አክተር ብትለው ሁሉም ራሱን በራሱ በቃ አፕዴት የሚያደርገው ራሱን ካለው ይሄ ግሎባላይዜሽኑ ጋር በእጁ ላይ ባለው ስልክ ምናምን ነው እንጂ በትምህርት አይደለም። ገባህ አይደለ? ስለዚህ አሁን ደግሞ ትምህርቱን ከተጀመረ እነዚህም ካምፓኒዎች ደግሞ አቅም ቢውልድ ካደረጉ አሪፍ አሪፍ ፊልሞች ይመጣሉ ብዬ አስባለሁ። በጣም እየቀረብኩ ሴድ ቅናት እየጨመረ መጣ ሁሉ ማጠ ይመስለኛል። ለምን አብረሃኝ እንዳለ ሁሉ ማወቅ አልቻልኩ። በዚች አሁን በጋፖዋ በዚች ምቺ ምቺን አራት አምስት ዓመት አለቅ ብዬ ይሻለ በጣም በዚች አራት አምስት ዓመት ውስጥ ፊልም ታይ ነበር፣ እዛ ሆነሽ የአማርኛ ፊልሞች በደንብ ታይ ነበር። አንድ ጥያቄ ስላለኝ ብዬ ካየሻቸው ሙዚዎች ውስጥ አንድ ፊልም አይተሽ ቺን ካራክተር እኔ የሰረቻት ቢሆን በጣም የወደድቻት ካራክተር ረቡኒ ረቡኒ የማንን ካራክተር ሩታ መንግስት ሩታ በጣም ወደሻ ሰንበር ካራክተሯ በጣም ፊልሙ ራሱ በጣም የሚገርም ስቶሪው የሚገርም ነው ስቶሪ ቴሊንግ ዳይሬክቲንግ ኤቭሪቲንግ ስለዚህ ያችን ካራክተር እዚሁን የቢጫ ቦታ ትብለሻል በደንብ አዎ ደስ ይላል በጣም በጣም ነው የታወነችው ዳይሬክተራ ሁሉም በቃ ሙሉ ፊልሙ ፊልም ነው አዲስ አበባን ታቀታለች በደንብ ነው ሉሌ አጎቴ ጋር ክረምት ክረምት ይሄድ ነበር ለመጀመሪያ ጊዜ እንግሊዝኛ ዘፈና ዳንስ የሳልኩት እዛ ነው። በጣም አሪፍ። እስቲ አሁን እንግዲህ ከመጣሽ አይቀር አሁን እዚህ ጋር የዶሮ ጉዳይ አለ፣ ፊልሙ አለ። ወዴት ነው የምናመዝነው? መጨረሻችን ወዴት ነው? የት ነው የምናያት ከዚህ በኋላ ሊዲ? ፊልም አይለቀህም ታቋለ። የፈለገ ሌላ ስራ ቢኖር ግን ለመኖር ደግሞ አንድ ስራ ብቻ እየሰራ መኖር አትችልም። ያስፈልገናል ነገር ሌላ ስራ መስራት ስላለብኝ ዶሮ እንሰራለሁ። በጣም ትልቅ አላማ አለኝ በዶሮ ኢንተርናሽናሊ በቃ ፌመስ ማድረግ እፈልጋለሁ ብራንዴን ከእግዚአብሔር ጋር ማለት ነው። ፊልሙን ደግሞ ያው መቼም አልተውም። ስለዚህ ሁለቱንም ይዤ እስከ መጨረሻው እስከ ደም ጠብታ አብሬያቸው ነው፣ አይለያዩም ሁለቱ። በኋላ ሊዲያ ዶሮን ቤት ነው የምናገኘው? ሊዲያ ዶሮ በየቤታችሁ እናመጣለን፣ ዴሊቨር ያለኝ በፈለጋችሁበት ሰዓት በፈለጋችሁበት ቦታ አመጣለሁኝ። በቅርቡ ደግሞ በየሱፐር ማርኬቱ ሊዲያ ዶሮ ማግኘት ትችላላችሁ በጣም አሪፍ እንግዲህ ሊዲ ማመስገን የምትፈልጋቸው ሰዎች ስፔሻሊ አሁን ላለሁበት ነገር ለዶሮም ሊሆን ይችላል ለፊልም ሊሆን ይችላል እንትናን ይህን ቻንስ አግኝቼ ባመሰግነው ምት ይውሰዋለሁ በመጀመሪያ እግዚአብሔር አምላኬን በጣም አመሰግናለሁ እዚህ ጋር ቆሜ ይህን እንድናገር ስለረዳኝ ከዛ በመቀጠል ቤተሰቦች ጓደኞች በጣም ብዙ ናቸው ማለት እያንዳንዳቸው የሆነ የሆነ ነገር እኔ ላይ አሳርፈዋል እና ከሌ ከሪ ማለት አልችልም። ፍጹም ካሳሁን መጀመሪያ ፊልም ስላሰራኝ እጅግ በጣም አድርጌ አመሰግናለሁ። ሌላም ሁሉም አብሬያቸው የሰራኋቸውን መርጠው ስላሰሩኝ በጣም አድርጌ አመሰግናለሁ። ይህም ጋበጅሽ ነበር፣ ድንገት ከመሰገንሽ ብዬ ነበር። አይ ስለጋበዝከኝ በጣም አመሰግናለሁ። እንግዲህ ተመልካቾቻችን የመገናኛ ፕሮግራም እንግዲህ ከሊዱ ጋር እንዲህ ዓይነት ቆንጆ ጊዜ ያሳልፈናል። ሊዱ ስለመጣሽ እጅግ አድርጌ አመሰግናለሁ። ሚኪዬ ስላጋበዝከኝ እጅግ በጣም አድርጌ አመሰግናለሁ።